የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁ ስፖርታዊ መረጃዎቻችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሰው ውድ ቤተሰቦቻችን። በዚህኛውም ጥንቅራችን በርከት ያሉ አሳሳቢ ጉዳዮችን ሰማን፣ በተለይ ከጉዳት ጋር በተያዘ ትልልቅ ከዋክብቶች ከብሔራዊ ቡድን ጥሪ እየተሰረዘ ይገኛሉ። እናነሳቸዋለን አንድ አንድ በአንድ በአውሮፓ ትልቆቹን ክለቦች የተመለከቱም ጥንቅር ይዘንላቸዋል። የዩናይትድ ታዳጊ ኮከቦች እናነሳለን። ብሩኖ ፈርናንዴዝን እናነሳለን። ከዛ በተጨማሪ ማንቸስተር ዩናይትድ በአንድ ተጫዋች ዙሪያ ግልጽ መልእክት አስተላልፏል። ድርሽ እንዳይል ቤቴ ብሏል። በዚህ ተጫዋች ዙሪያ ተጨማሪ መረጃ አለን። በዩናይትድ በኩል ተጨማሪ አዳዲስ መረጃዎችን እናነሳለን። ከሊቨርፑል ጋር ያለው የነጥብ ልዩነት አርሰናል 12 ባይሆን ኖሮና አሁን ሊቨርፑል ካለው ወቅታዊ አቋም አንጻር አርሰናል ዋንጫውን የማንሳት እድል ነበረው። ነገር ግን ነጥቡ መስፋቱ በጣም አሳሳቢ ነው። ከቀሩ ዘጠኝ ጨዋታዎች አንጻር ከሊቨርፑል ካርሰናል ወቅታዊ አንፃር ዋንጫውን ማን በዚህ ሰዓት የማንሳት አቅም አለው? የግል አመለካከታችሁን አጋሩን። ከአንድ ማህበራዊ ትስስር ገጽ የአርሰናል ደጋፊዎች ፔጅ ላይ ነው ያገኘነው። ከአርሰናል ጋር ከሊቨርፑል ጋር ያለን የነጥብ ልዩነት በዚህን ያህል ባይሰፋ መልካም ነበር፣ የሚል ግን ሊቨርፑል በቀላሉ እጅ ይሰጣል ተብሎ አይጠበቅም። በፕሪሚየር ሊጉ በጣም አደገኛው በአውሮፓ ውስጥም ትልቁ ቡድን ነው። እናነሸዋለን የሊቨርፑልን መረጃ ዊሊያም ሳሊባ እናነሳለን። በአርሰናል በኩል ግን ከኮንትራት ማራዘም ጋር በተያያዘ ለማይከል አርቴታም ቃል የገቡ ሰዎች አሉ ተብሏል። ኤያን ራይት ፍላጎቱን ይፋ አድርጓል። ቴሪ ዳንኤል ሆነሪን እያደነቀ ያደገው ተጫዋች ለአርሰናል ይፈርማል ወይ በቀጣይ የሚጠበቅ ነው። በአርሰናል በኩል ሊቨርፑሎች በተለይም ወሳኝ የሚባሉ የሜዲያ ክፍላቸው ላይ ተጫዋቾችን እንደሚያመጡ አረጋግጧል። የትኞቹ የሜዲያ ክፍል ይፋ ተደረጉ ታደምጡታላችሁ። ስሎትም ስለ ተከታታይ ሽንፈታቸው የሚሉን ነገር አለ። ከዛ በተጨማሪ ግን ክለቡን በይፋ መልቀቅ ስለ የሚፈልጉ ተጫዋቾች በተመለከተና ከሳውዲ የሚመጣውን ትልቁን ጥያቄ ሞሐመድ ሳላህን በተመለከተ ተጨማሪ መረጃ ለሊቨርፑል ደጋፊዎች እናጋራቸዋለን። በቼልሲም በኩል 22 ሚሊዮን ሮ መክፈላቸው ተረጋግጧል እንደ ተጫዋች። ከዛ በተጨማሪ ግን የቼልሲ ዋከብቶች በተለይም እንደ ጀደን ሳንቾ ያለ ተጫዋቻቸው በእንግሊዝ ፕሪሚየር ሊግ አንድም ኢላማውን የጠበቀ ሙከራ በአስር የሚጠጉ ጨዋታዎች ላይ አላደረገም። ይህን ተጫዋች ለዩናይትድ ለመመለስ እቅድ አላቸው የሚሉ መረጃዎች ሰሞኑ ሲወጡ ነበር፣ እናነሳዋለን። ከዛ በተጨማሪ ግን በቼልሲ በኩል በርካታ መከራከሪያ ነጥቦች እየተነሱ ነው። በተለይም ከአሰልጣኙ ዙሪያ ድጋፍ እንዳለም ምንም ጥያቄ የለውም። ከፖቼቲኖ የተሻለ ድጋፍ አላቸው፣ ግን ቼልሲ ቤት በርካታ የሚነሱ ነገሮች አሉ። ሰማዮቹ በዚህ ውድድር ዘመን እንኳን በፕሪሚየር ሊጉ 79 የማስጠንቀቂያ ካርድ ያየ ቡድን ነው። ይሄ በጣም አስከፊው ቁጥር ነው በፕሪሚየር ሊጉ እንደ ሌስተር ሲቲ አስከፊ ቁጥር ያለው ተጫዋች ክለብ አናገኝም። በእርግጥ እናነሳዋለን። ማንቸስተር ሲቲም ከመምራት ተነስቶ ዘጠኝ ነጥቦችን የጣለ የፕሪሚየር ሊግ ክለብ ነው። ግን ከእሱም የሚበልጡ ክለቦች አሉ፣ እንመለከተዋለን። ከዛ በተጨማሪ ውድ ቤተሰቦቻችን የአውሮፓ ትልቆቹን ክለቦች ስናነሳ ከአውሮፓ ትልቆቹ ክለቦች ሳውዲ በረብጣ ብሮች ልትወስደው የምትፈልገው አንድ የቱጃር ክለብ ተጫዋች አለ፣ እንመለከተዋለን እሱንም። እስከ ፕሮግራማችን ፍጻሜን ቆዩን። ላይክ ሰብስክራይብ ሸር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን ከሀገራት ጨዋታ ጋር በተያዘ ዛሬ ያልጠበቅነውን ነገር ሰማን። በኢትዮጵያን አቆጣጠር ሊነጋጋ ሲል ለተሰኞ በነበረ ጨዋታ ላይ አስደናቂ ግብ ያሳየን ሊዮኔል አንድሬስ ሜሲ ከብሔራዊ ቡድን ውጭ ሆኗል። አርጀንቲናዊ የኢንተር ሚያሚ ፌቶሰር ተጫዋች ሊዮኔል ሜሲ መጠነኛ ጉዳት እንዳጋጠመው ተረጋግጧል። ሌላም ተከትሎ ሊዮኔል ሜሲ ከደቂዎች በፊት ይፋ በተደረገውም የአርጀንቲና ብሔራዊ ቡድን ስብስቡ ሳይካተት ቀርቷል። አርጀንቲና ከቀናት በኋላ ከብራዚልና ዩራጋይ ጋር የዓለም ዋንጫ ማጣሪያ ጨዋታውን የምታደርግ ይሆናል። የአርጀንቲናም የዓለም ዋንጫ ማጣሪያ ስብስቡ ውስጥ ታዲያ እነኚህ ተጫዋቾች ባይካተቱም በማጣሪያ ምድቧን በ25 ነጥቦች እየመራች ትገኛለች። ኔማርና ሜሲ ዳግም በተቃራኒ ሊፋለሙ ቀናቶችን ስን ቆጠር ነበረ። በተለይም በፈረንጆች አቆጣጠር ወደ ማርች 25 አካባቢ ነበረ ጨዋታው ቀጥሮ የተያዘለት። ኔማር አስቀድሞ በጉዳት ከቡድን ውጭ ሆነ። ሊዮኔል አንድሬስ ሜሲ ደግሞ ከጥቂት ደቂቃዎች በኋላ በፊት አርጀንቲና ብሔራዊ ቡድን ይፋ ባደረጉት ስብስብ ውስጥ በጉዳት ምክንያት እንደማይኖር ተረጋገጠና ይህ ትንሽ አሳሳቢ ዜና ነው። ለማንኛውም በእርግጥ ሊዮኔል ሜሲ በተደጋጋሚ በጉዳት ምክንያት ጨዋታዎች በቅርብ ዓመታት ውስጥ ሲያልፉት እየተመለከተን እንገኛለን። ከሪያል ማድሪድ ጋር በተያያዘ ሉካ ሞድሪች ተጨማሪ ዓመታትን በክለቡ የሚያቆየውን ኮንትራት ሊፈርም መሆኑ እየተዘገበ ይገኛል። ሞድሪች በሪያል ማድሪድ ቤት ለተጨማሪ አንድ ዓመት መቆየት የሚፈልግ ሲሆን በመጭወርህም ወርሃ ግንቦትም ከክለቡ ጋር ውይይት እንደሚያደርግ ነው መረጃዎች እየወጡ የሚገኙት። ከቪኒሽስ ጁኒየር ኮንትራክት ጋር በተያዘ እስካሁን ምንም የተጠናቀቀ ነገር እንደሌለ ማርካ አስነብቧል። 300 ሚሊዮን ሮ የሳውዲ ፕሮሊግ ለዚህ ተጫዋች ዝውውር ለሪያል ማድሪድ እንዳዘጋጀ ይታወቃል። ጠቀም ያለ ደሞዝም በ በዓመት እስከ መቶ ሚሊዮን ሮ የሚጠጋ ደሞዝ እንዳዘጋጁለትም ይታወቃል። እና 300 ሚሊዮን ሮ ለሪያል ማድሬድ ራሱ እጅግ በጣም ትልቅ የሚባል ገንዘብ ነው። የዓለማችን ውድ ዝውውር ወደ 222 ሚሊዮን ሮ የወጣበት እንደነበረ እናስታውሳለን። ለማንኛውም 300 ሚሊዮን ሮ ተዘጋጅቷል ተብሏል። በቀጣይ ክረምት ትልቁ ዝውውር ይሆናል ተብሎ ይጠበቃል የቪኒሽስ ጁኒየር ወደ ሳውዲ አረቢያ የሚያመራ ከሆነ። ከማድሬድ ጋር ግን ድርድሩ እስካሁን እልባት አላገኘም። ዳኒ ካርቫሃልም በማህበራዊ ትስስር ገጹ ላይ ወደ ጨዋታ ለመመለስ ጥቂት ቀናቶች ብቻ እንደቀሩት ይፋ አድርጓል። መች እንደሆነ ባይገልጽም ራሱ ባጋራው መሰር ላይ ግን በጥቂት ቀናት ውስጥ ወደ ሜዳ መለሳለው ጠብቁ ይብሏል። መረጃውንም ፋብሪዞ ሮማኖ በፊት ገጹ ላይ ይዞት ወጥቷል። ሮሜሮም ወደ ሪያል ማድሪድ ሊያመራ እንደሚችል ነው በርካታ ምንጮች እያስነበቡ የሚገኙት። የቶትናሙ ተከላካይ ክርስቲያን ሮሜሮ ሪያል ማድሪድ በቅድ ውስጥ ከያዛቸው ተከላካዮች አንዱ እንደሆነ ይታወቃል። እስካሁን ባለው ሂደት ለሪያል ማድሪድም ለማስፈረም በተወሰነ መንገድ ቀለል ያለ አማራጭ እየተባለ ይገኛል። ሪያል ማድሪዶች እስካሁን ተጫዋቹን በማስፈረም ሂደት ላይ የተለየ ጥረቶችን እያደረጉ አይደለም፣ ግን በዝርዝራቸው ውስጥ አካተውት እንደነበረ የሚዘነጋ አይደለም። በባርሴሎና በኩል ባርሴሎናዎች በይፋ የገጻቸው ማርክ ካሴዶ የሊጋመንት ኢንጁሪ እንዳጋጠመው አረጋግጠዋል፣ በቀኝ ጉልበቱ ላይ እናም በጣም አሳሳቢ ነው። ያው ከሀገር ከብሔራዊ ቡድን ጥሪ ውጭ እንደተደረገ ይታወቃልና ባርሴሎናዎችም ዛሬ በሕክምና ምርመራው መሰረት የሊጋመንት እንጁሪ በቀኝ ጉልበቱ ላይ እንዳጋጠመው አረጋግጠዋል። የላሊጋው መሪ ባርሴሎናም ከኦሳሱና ጋር ያለውን ተስተካካይ የሊግ መርሃ ግብር የሚያደርግበትም ቀን ይፋ ተደርጓል። ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ ሶስት ማስፋት ይችላል። የሁለቱ ክለቦች ተስተካካይ መርሃ ግብር በሚቀጥለው ሳምንት ሐሙስ መጋቢት 18 2017 ዓ ም እንደሚካሄድ ተገልጿል። በጨዋታ ዕለት ወደ ደቡብ አሜሪካ የሚያቀኑት ራፊኒያና ሮናልድ አራሆ የብሔራዊ ቡድን ግዴታቸውን አጠናቀው ላይደርሱ እንደሚችሉ ተረጋግጧል። ባርሴሎናዎች ከ68 ሰዓት በኋላ እሁድ ከዤሮና ጋር ሌላ ጨዋታ ይጠበቃቸዋልና ልክ ኢንተርናሽናል ብሬኩ በሚጠናቀቅበት ቀን አንዳንዶች በተለይም ላቲን አካባቢ ጨዋታዎቹ ሌሊት ነው የሚደረጉትና በሰዓታት ልዩነት ስለሚደረጉ ተጫዋቾቹ ተመልሰው መጥተው ለመጫወት በጣም ይቸገራሉ እና በዚህ ምክንያት ባርሴሎና በጣም ወሳኙ የሚባሉ ተጫዋቾችን ራፊኒያን በተለይ በጣም ወሳኙን ተጫዋቻቸውን አያገኙትም ማለት ነው እና ላሚን ያማል እንኳን እዛ አውሮፓ ውስጥ ስለሆኑም የሰዓታት በረራ ነው የሚያደርጉትና ለባርሴሎና ትንሽ ፈታኝ አጋጣሚ ይመስላል። በያዝነው የውድድር ዘመንም በአውሮፓ ምስተላላቅ ሊጎች ላይ ለላሚን ያማል የተሳካ ድሪበል በመፈጸም መቶ አንድ አድርሶታል። በዚህም ሳምንት ከአትሌቲኮ ማድሪድ ጋር በነበረው ጨዋታ እስካሁን የሚስተካከለው የለም። 17 ዓመቱ ተጫዋች ላሚኒ ያማል ዘንድሮ በጣም አስደናቂ ቁጥሮቹ እንደቀጠሉ ናቸው። በተለይም ድሪብል በማድረግ እሱን በአውሮፓ ውስጥም የሚስተካከለው የለም። ፈረንሳዊ ተጫዋች አንቷን ግሪዝማን በላሊጋ ታሪክ ስፔናዊ ተጫዋች ሳይሆን በርካታ ጨዋታዎችን በማድረግ በሊዮኔል አንድሬስ ሜሲ ተይዞ የነበረውን 520 ጨዋታ ሪካርድ በባርሴሎና ጨዋታ ተጋርቶታል። አሁን 520 ጨዋታ ላይ ደርሷል። 198 ግብና 95 አስሽት አለው። ስለዚህ ቀጣይ አንድ ጨዋታ የሚያደርግ ከሆነ በላሊጋው የሊዮኔል አንድሬስ ሜሲን ሪከር ከመስተካከል አልፎ የግሉ ያደርገዋል። ቤንዜማ ወደ 439 ጨዋታ አድርጎ ሶስተኛው ነው። ራኪቲች 438 ጨዋታ፣ ዳንኤል ቤዛ 436፣ ሙድሪች ወደ 386 አድርጓል። ክርስቲያኖ ሮናልዶን እዚህ ውስጥ አናገኘውም። ከአንድ እስከ አስር ባለ ዝርዝር ውስጥ በዜግነት እንግሊዝ ስፔናዊ ሳይሆኑ በርካታ ጨዋታዎችን በማድረግ የሜሲ ነበረ። እሱም በግሪዝማን ሊወሰድ የአንድ ጨዋታ እድሜ ብቻ ቀርቶታል። የፈረንሳዩ ታላቅ ክለብ ፓሪስ ሴን ጀርሜን ሊግ አንድ በድንቅ እንቅስቃሴ በመምራት ላይ ይገኛሉ። ቀጥሎ ቀጥሎ ካለው ቡድን ራሱ የ19 ነጥብ ልዩነት አላቸው። በጣም አስደናቂው ነገር ውድ ቤተሰቦቻችን የሉዊስ ኤንሪኬ ቡድን ዘንድሮ በሊጋቸው በፍራንስ ሊጋ 26 ጨዋታ አድርገው አንድም ጨዋታ ያልተሸነፈ ቡድን ያላቸው በዚ ላይ ደግሞ በዘንድሮ ቡድን ውስጥ በጣም አስደናቂ የሆነው ተጫዋች ኦስሜን ዴምቤሌ ነው። አሁን ከሳኡዲ አካባቢ እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ ሳኡዲ አረቢያ ፕሮሊግ የሚሳተፉ ክለቦች በአመት መቶ ሚሊዮን ሮ ደሞዝ ለኦስሜን ዴምቤሌ እንዳቀረቡለት መረጃዎች እየወጡ ነው። በእርግጥ የፈረንሳዩ ቱጃር ክለብ የገንዘብ ችግር የለበትም። ለገንዘብ ብሎ ተጫዋች የሚሸጥ አይነት ቡድን አይደለም፣ ፓረሰን ዠርሜን። ነገር ግን ኦስማን ዴምቤሌ በአመት 100 ሚሊዮን ሮ ደሞዝን ይቀበላል አይቀበልም የሚለው ብቻ ነው ትልቁ ጥያቄ የሚሆነው። የዴንማርኩ አሰልጣኝ ብሪያን ብዙ ጊዜ ቃለመጠየቅ ስቀርብ የዓለማችን ምርጡ ተጫዋች ማን ነው፣ ሮናልዶ ሜሲ እያላችሁ ጠይቁኛላችሁ። ደጋገሜ ተናግሬ ያለውም ለእኔ ዓለም ምርጡ ክርስቲያኖ ሮናልዶ ነው፣ ድጋሚ አትጠይቁኝ ብለዋል በዛሬ በነበራቸው ጋዜጣዊ መግለጫ ላይ። ጄሚ ካራገር ልጅ ጀምስ ካራገር ይባላል። የመጀመሪያውን የኢንተርናሽናል ጥሪ ከሀገረ ማልታ ደርሶታል። ጄሚ ካራገር እንዴት ማልታዊ ሆነ ልጁ የሚል ጥያቄ በርካቶች ሊያነሱ ይችላሉ። ይህ የክንፍ ተከላካይ እንግዲህ የጄሚ ካራገር ልጅ ጀምስ ካራገር በአያቱ ምክንያት ነው እንግዲህ ለመጮት ወደዛ የሚያመራው ስለዚህ ማልታን ወክሎ ከፊንላንድና ፖላንድ ጋር ጨዋታውን ያደርጋል የሚሆነው የአያቱን ሀገር መርጦ ነው ማለት ነው ውድ ቤተሰቦቻችን ቃል ስፖርት ዩቲብ ቻነል ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያደመጣችሁ ትገኛላችሁ። ከተወዳጁ እንግሊዝ ፕሪሚየር ሊግ ወዳገኝናቸው ዕለታዊ መረጃዎቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኝን። በእንግሊዝ ፕሪሚየር ሊግ ከመምራት ተነስተው ወይም ጨዋታን ከማሸነፍ ነጥብ ተነስተው ነጥብ ወደ መጣል ዘንድሮ ቶትናሃምን የሚስተካከል የለም። ቶትናሃም ድፍን ሦስት ነጥብ ሊያገኝ ከሚችልባቸው አጋጣሚዎች ወይም ጨዋታን እየመራ 13 ነጥቦችን በመጣል በፕሪሚየር ሊግ ቀዳሚው ነው። ፉላም 12 ነጥቦችን ጥሏል። ሳውዛምት 11 ነጥብ፣ ኤፍሲ ሽታውን እና ማንችስተር ሲቲ እንዲሁም ፎረስት 99 ነጥቦችን ጥሏል። የጋርዲዮላ ቡድን አንደኛው ዘንድሮ ችግሩ ውጤት የማስጠበቅ ነው። አሸንፎ ሊወጣ የሚችለውን ጨዋታ ግብ እየተቆጠረበት ወያቻ ይወጣል ወይ ተሸንፎ ይወጣል። ላብነት ያከለ በዩናይትድ ዘንድሮ የደረሰበት ሽንፈት አንደኛው ማሳያ ነበረ። እናም ማንቸስተር ሲቲ 9 ነጥቦችን ጥሏል። አስቶን ቪላ 8፣ ወልቭ 8፣ ቼልሲ እና ኤቨርተን 7 7 ነጥቦችን ሊያሸንፉ ከሚችሉበት ጨዋታ ተነስተው የጣሉት ነጥብ ነው። እንደዚህ አይነት ቁጥራዊ መረጃዎችን ካነሳን ዘንድሮ በፕሪሚየር ሊጉ ከተቀያሪ ተጫዋቾች ወይም ከተቀያሪ ወንበር ተነስተው ተጫዋቾች ብዙ ጎል እያገኙ ክለቦች አሉ። አንደኛው ፉልሃም ነው። ዘንድሮ ፉልሃም ተቀይሮ ከገቡ ተጫዋቾች 13 ግቦችን አግኝቷል። ቀዳሚው ቡድን ነው። በርነማውዝ 12 ግብ አግኝቷል። አርሰናል ዘጠኝ ግቦችን አግኝተዋል ብራይተን ስምንት ኖቲንግሃም ፎረስት ሰባት ግቦችን ከተቀያሪ ወንበር ካነሷቸውም ተጫዋቾች አግኝተዋል ስለዚህ የማርኮ ሲልቫ የቅያሬ ሂደት እንዴት ውጤታማ እንደሆነ ማሳያ ነው 13 ግቦችን ከተቀያሪ ወንበር እሳቸው አስነስተው ወደ ሜዳ ገብተው ግብ ማግኘት ተከትሎ ማለት ነው በእንግሊዝ ፕሪሚየር ሊግ እጅግ በጣም አስከፊ ቁጥር ካላቸው ቡድኖች ውስጥ ሌስተር ሲቲ ነው። አንድ መጥፎ ሪካርድ አስመዝግቧል። ሌስተር ሲቲ በማንቸስተር ዩናይትድ ከተሸነፈ በኋላ በእንግሊዝ ፕሪሚየር ሊግ ታሪክ ሰባት የሜዳ ላይ ተከታታይ ጨዋታዎችን አንድም ግብ ሳያስቆጥር የተሸነፈ ብቸኛው ቡድን ያደርገዋል። እጅግ በጣም አስከፊ የሚባል ሪከርድ ነው። ዘንድሮ በአንዲ ኢራ ኦላ ስር እጅግ በጣም አስደናቂ የሆነ በርንማውዝ ያየነው ነው። እዚህ ቡድን ውስጥ ደግሞ በጣም ወሳኝ ከሚባሉ ተጫዋቾች እና በአውሮፓ ትልቅ ክለቦች የሚፈለገው ዲያን ሁይሰን ይጠቀሳል። ስሙን ሰሞኑን ከሪያል ማድሪድ ሰማን፣ የፕሪሚየር ሊግ ክለቦች እንደተጠበቁ ሆነው ማለት ነው። አሁን ደግሞ ለመጀመሪያ ጊዜ ከስፔን ብሔራዊ ቡድን ጥሪ ደርሶታል። ስፔን አስቀድማ የጠራቻቸው የባርሴሎና ተጫዋቾች መጎዳታቸውን ተከትሎ ነው ዲያን ሁይ ሰነ ለመጀመሪያ ጊዜ ጥሪ ያስተናገደው። የምዕራብ ለንደኑ ክለብ ቼልሲ በተጫዋቾች በዘንድሮ ውድድር ዓመት ተጫዋቾቹ በርካታ ቢጫ ካርዶችን በመመልከት የሚስተካከላቸው የለም። ሰማዎቹ በዚህ ውድድር ዘመን በፕሪሚየር ሊጉ 79 የማስጠንቀቂያ ካርዶችን ተመልክተዋል። የተመዘገበው ቢጫ ካርድ ቁጥርም ቼልሲን በቀዳሚነት እንዲቀመጥ አድርጎታል። ቀጥሎ ያለው ሳውዛምተን 75 ቢጫ ካርድ በአራት ያንሳል። በርንሙዝ ሰባ አራት ቢጫ ካርድ፣ ኤፕሲ ሽታውን ሰባ ቢጫ ካርድ አይቷል። እነኚህ ሳውዛምተን፣ ኤፕሲ ሽታውን ላለመውረድ የሚዳክሩ ቡድኖች ናቸው። በርንሙዝ እንኳን ዘንድሮ ጥሩ ነው። ቼልሲ እንግዲህ ከነኚህ አይነት ቡድኖች ጋር ነው በዲሲፕሊን ረገድ ቀዳሚ መጥፎ ሪካርድ ይዞ የተቀመጠውና ዘንድሮ የቼልሺ ቡድን በእርግጥ 22 ቢጫ ካርዶች ሲደመር ቢጫ ካርዶችን በአንድ ሲዝን በማየት በፕሪሚየር ሊግ ታሪክ ቼልሺን የሚስተካከለው የለም የፖቼቲኖ ቡድን ነበር ያኛው። አሁንም ለዛ መጥፎ ሪካርድ እየተንደረደረ ይመስላል፣ የማሬስካን ቡድንና፣ በዚህ ረገድ እሳቸው ትልቅ ስራ ይጠብቃቸዋል። ባለፈው ዓመት ልክ በዚህ ሰዓት ፖቼቲኖ ነበረ ቡድኑን ይዘውት የነበረው። በዚህ ሰዓት ፖቼቲኖ የመሰናበት ስጋት ነበራቸው ይላል የሚረር አሁን በኤንዞ ማሪስካ ላይ ግን እንደዛ አይነት ስጋቶችን እያየን አይደለም ብሏል። ቀደም ባለው መረጃችን እንደነገርናችሁ ዘንድሮ ቼልሲ ከቀሩት ዘጠኝ ጨዋታዎች ውስጥ እጅግ በጣም ፈታኝ የሚባል ጨዋታ ያለው ቡድን ነው። በቶፕ ፎር ለመቆየት በጣም በጣም ፈታኝ የሚባሉ ጨዋታዎች ከሊቨርፑል፣ ከዩናይትድ፣ ከቶትናም እጅግ በጣም ፈታኝ ከሚባሉ ክለቦች ይገጥማልና ግን እስካሁን ጫና የለባቸውም እንደ ፖቼቲኖ አይነት ተብሏል። ሞይሰስ ካይሴዶ ለእኛ በጣም ወሳኝ የሚባሉ ተጫዋቾች አሁን ጉዳት ላይ ይገኛሉ። በተለይም እነኚህ ተጫዋቾች ቢመለሱልን ኖሮ ግብ በማስቆጠር ያግዙናል። ነገር ግን አሁን እንዳለመታደሉ ነው በርካቶቹ ጉዳት ላይ ናቸው። ኔቶን አጥቂ አድርገን እየተጫወትን ነው። እንደ ኤንዞ ፈርናንዴዝ ያለ ተጫዋች ከሚና ውጪ በጥልቅ ማጥቃቱን እንዲያግዝ እየተደረገ ነው። ያም የሆነበት ምክንያት ተጫዋታ ለም እንድናሸንፍና ከጨዋታ ነጥብ እንድናገኝ ነው። ነገር ግን አብዛኛው ተጫዋች ጉዳት ላይ መሆኑ እኛን በብዙ መንገድ ጎድቶናል ብለዋል በዚህ ቡድን ውስጥ ግን በጣም አነጋጋሪ ነገሮች አሉ በቡድን ውስጥ እንደ ጀደን ሳንቾ ያለ ተጫዋች በቼልሲ ቤት 11 ጨዋታዎች ጀደን ሳንቾ በፕሪሚየር ሊጉ አንድ ሙከራ ሳያረጎቷል አርሰናል ሌስተር ሳውዛምፕተን አስቶን አስቶንቪላ ብራይተን ዌስታ ማይስተር ሲቲ ወልቨስ በርነማውዝ ክሪስታል ፓላስ ኤፕሲ ሽታውንን ሲገጥሙ ጄይደን ሳንቾ አንድ ላማን የጠበቀ ሙከራ እንኳን እንዳጠቃላይ ሙከራም አላደረገም ይሄ በጣም አስከፊ የሚባል ነው። እንግዲህ ዜሮ ሹት ኦን ታርጌት ተብሎ ነው ኦፕታ ይዞት የወጣው። እንደ ሮበርት ሳንቼዝ ያለ ግብ ጠባቂ በፕሪሚየር ሊጉ ብቸኛው ነው። ስምንት ጥፋቶችን ያጠፋ ወይም ተቃራኒ ቡድን ሙከራ እንዲያደርግበት ስምንት ጥፋቶችን ያጠፋ። ለአብነት ያክል በአርሰናሉ የኤምሬትስ ጨዋታ ላይ ራሱ ትልቅ ጥፋት አጥፍቶ ነበረ። አንድ ኳስ እንደው ማርቲኔ ሊያገኝቶ ኢላማውን የጠበቀ ሙከራ አድርጎበት ራሱ ይዞት ነበረ። እንደዚህ አይነት ጥፋቶችን በመስራት በፕሪሚየር ሊጉ ቀዳሚ ቡድን ነው። እነህን ይዞ ራሱ ጉዳት ላይ ያሉ ተጫዎች እንደጎዱት ሁሉ እንደዚህ አይነት ተጫዋቾች ደግሞ ቡድኑን የባሰ የጎዱት እንደሆነ ነው። ኦፕታም በፊት ገጹ ላይ ዞት የወጣው ቸልሲ 22 ሚሊየን ሚሊየንሩ የተጣራ ክፍያ ለዳይሮ ኢሱጉ መክፈሉ ተረጋግጧል። እስከ 230 ፊርማውን አኑሯል። ቸልሲ በአንቀጹ ላይ አንድ ተጨማሪ ዓመት የማስፈረም አማራጭ እንዲኖረው አካቷል። ተጫዋቹ ግን ያውዛው እንደሚቆይ የተረጋግጧለ በስፖርት በን ጂሚ ካራገር ስለ ሊቨርፑል የፊት መስመር ተጫዋች ሳላ የሚል ነገር አለ። ለሳላ አዝኛለሁ። እሱ ከሌሎች አጥቂዎች እርዳታ አያገኝም። ሌሎቹም አጥቂዎች ጥሩ ናቸው፣ ግን ብዙም አይደሉም። እነሱ ወይም ይሄ የኤፍሲጂ ግሩፑን ማለት ነው ለሳላ አሪፍ አጋዥ አጥቂ ማስፈረም አለባቸው ብለዋል። ሳላን በተመለከተም ግብጻዊ ኮከብ ሳላ በእግር ኳስ ይወቱ በፍጻሜ ጨዋታ ላይ ከአንድ ሺህ በላይ ደቂቃዎችን ተጫውቷል ነ ለአብነት ያክል አፍሪካ ዋንጫ የአውሮፓ ሻምፒዮንስ ሊግስ የሱፐር ካፕ ፋይናል የዓለም ክለቦች ዋንጫን ኮሚት ሽልድን ጨምሮ በጥሎ ማለፍ ብዙ ጨዋቶችን አድርጓል። ከነኚህ ጨዋቶች ውስጥ ወደ 11 የሚጠጉ ጨዋቶች ውስጥ በሁለት ጨዋታ ላይ ብቻ ነው የተሳተፈው። አንዴ በአፍሪካ ዋንጫ ላይ አሲስት አድርጓል። ከዛ ውጪ በአውሮፓ ሻምፒዮንስ ሊግ ላይ ግብ ሲያስቆጥር በፍጹም ቅጣት ምት ነው። ኮሚት ሽልድ ላይ ግብ ሲያስቆጥር በፍጹም ቅጣት ምት ነው። በእርግጥ በዛው ጨዋታ አንድ አሲስት አድርጓል። በቶትንሃም እና በማንችስተር ሲቲ ላይ ማለት ነው። በቶትንሃም ላይ በአውሮፓ ሻምፒዮንስ ሊግ እንደዚሁ ደግሞ በሲቲ ላይ በኮሚት ሽልደን ያንን ያደርገውና ከፍጹም ቅጣት ምት ውጭ የራሱ ክፍት ጨዋታ ግብ እያስቆጠረ አይደለም። ምናልባት ጄሚ ካራገር ግን የሚያግዘው አጥቂ ስለሌለ ነው ብሎ ይከራከራል። ዘንድሮ በሊጉ ትንሽ ጨዋታን የተሸነፈ ቡድን የአርኔ ስሎት ቡድን ሊቨርፑል ነው። አንድ ሽንፈትን የገጠመው አርሰናል 3 ብራይተን 6 አርሰናልና ሊቨርፑል መካከል የሁለት ጨዋታ ሽንፈት ኖሮ በዚህን ያክል ደረጃ ነጥቦ የሰፋበት ምክንያት አርሰናል ወደ 10 የሚጠጉ አቻ ውጤቶችን ዘንድሮ ማስመዝገቡን ተከትሎ ነው። የሳውዲው አልሂላል ለሊቨርፑል ተከላካይ ቨርጅል ቫን ዳይክ ዓመታዊ ሀሚድ ዩሮ ለመክፈልና በነጻ ፊርማውን ማግኘት እንደሚፈልጉ ለኪፕ እንዳስነበበ ነግረናቸዋል። ቨርጅል ቫንዳይ ከውድድር አመቱ መጨረሻ በፊት አዲስ ዜና ይኖራል ብለዋል። ዋናው ነገር ሙሉ ቁርጠኝነቴን ማሳየት ነው፣ ፊት ለፊታችን ላለው ግጥሚያ ሙሉ ትኩረቴን ማድረግና ክለቡን መውደዴ ነው። ያ ነው የእኔ እምነት። አዲስ ነገር ግን ከጥቂት ሳምንት በኋላ ትሰማላችሁ፣ ወይም ከውድድሮ አመቱ መጨረሻ በፊት የእንግሊዝ ፕሪሚየር ሊግ ሳይጠናቀቅ አዲስ ነገር ትሰማላችሁ፣ ተዘጋጁ ብሏል። የፋብሪዞ ሮማኖ መረጃ እንደሚያመለክተው ከሆነ የሊቨርፑል ሰዎች በዛሬ ዕለት ለአሌክሳንደር አይሳክ ቅርብ የሆኑ ሰዎች ጋር ተገናኝተው ውይይት ማድረጋቸው ይፋ ተደርጓል። ስለዚህ ሊቨርፑል ከአሁኑ ስራዎችን ጀምሯል። ኢሳክን ለማምጣት ሌላኛው ፈላጊ አርሰናል በምን ሁኔታ ላይ ይገኛል የሚለውን በአርሰናል መረጃ እናደርሳችኋለን። ልዊስ ዲያዝም በክረምት ሊቨርፑል እንደሚለቅ ይጠበቃል። ያው ፍቃዱን ለባርሴሎና ሰጥቷል። ባለፈው ክረምት ከሳውዲ አረቢያ ጥያቄ ቀርቦለት አልተቀበለም ከሲቲ ጋር በእርግጥ የእሱ ፍላጎት ባይሆንም በዩሊያን አልቫሬዝ ዝውውር ዙሪያ ሊቨርፑልና ሲቲ ድርድር ሲያደርጉ የሲቲ ጥያቄ ዲያዝን ገንዘብ ጨምራቸው አምጡና አልቫሬዝን ውሰዱት ነበር። ሊቨርፑሎች ግን በዚህ ያልተስማሙም ቀረ። አሁን ግን መልቀቁ አይቀርም እየተባለ ነው። ታዲያ ከዚህ ጋር በተያዘ ሊቨርፑል በግራ ተከላካይ፣ በመሃል ተከላካይ፣ አማካኝና የፊት መስመር ቦታ ላይ ቀጣይ ክረምት ዋና ዋና ተጫዋቾችን የሚያመጣበት ቦታ ነው። ሰሞኑን ስለገጠማቸውም ተከታታይ ሽንፈት ስሎት የሚሉት ነገር አለ። በተከታታይ ሁለት ጊዜ ለመሸነፍ ሰባት ወይም ስምንት ወራት ፈጅቶብናል። ኒካስል በጣም ጥሩ ቡድን ነው። በእንግሊዝ ፕሪሜር ሊግ ምናልባት በዚህ አይነት የአውሮፓ ምርጥ ቡድን ስላናይ እንችላለን። በፕሪሜር ሊጉ ምርጡ ነው። በፕሪሜር ሊጉ መሪነታችን ወደ አስር ነጥብ አራዝመናል። ስለዚህ እሱ ያስጨንቀንም አሁን በቀረን የፕሪሜር ሊግ ጨዋታ ላይ በጥሩ ሁኔታ ጨዋታዎችን ተጫውተን ዋንጫውን እናረጋግጣለን ብሏል። ሊቨርፑል ግን በፕሪምየር ሊጉን ብቻ ሳይሆን በአውሮፓ ውስጥም አሁን ምርጡ ቡድን ነው ብለው ኒካስል ዩናይትድን ለጨዋታውም ለማሸነፍ ብቁ እንደነበረ ገልጿል። እሳቸው ያው ቡድኔ በጣም መጥፎ ነበረ ማለታቸው የሚዘነጋ አይደለም። የቀድሞ የቼልሲ ሌጀንድ ተጫዋች ጋሪ ካሂል ስለ ማይክል አርቲታ ሀሳቡን አጋርቷል። ማይክል አርቴታ እግር ኳስን የተረዳበት መንገድ የተለየ ነው። እውነት ለመናገር እኔ አርቴታ አድናቂ ነኝ። እሱም ትክክለኛም አሸናፊ ይመስለኛል። እሱ ሁሌም ለድል የተራበ ነው። ሁሌም ትኩስ ኃይል፣ ስለ ትንታኔ የማይጨነቅ ስለ ቀጠው የሚያስብ አሰልጣኝ ነው። ቡድኑ የቀየረበት መንገድ በጣም የተለየ ነው። ኃይል ሰጥቶታል፣ አስተሳሰቡንም ቀይሮታል። የቡድኑን እኔ ማይክል አርቴታ በሰራው ስራ በጣም ደስተኛ ነኝ ብሏለ ጋሪ ካሂል በአሸናፊነትም መንገድ ከሌሎች አሰልጣኙ ስና በጣም ቁርጠኛ ነው ለማሸነፍ ጨዋታዎችንም ለማሸነፍ የሚሄድበት መንገድ ተጫዋቾችን የያዘበት መንገድ ከአንድ ትልቅ አሰልጣኝ ሊኖረው የሚገባ ኳሊቲ አሟልቶ ይዟል። የአሸናፊነት አስተሳሰብ አለው። ይህ አሸናፊነት አስተሳሰቡ ወደ ተጫዋቾቹ ማስተላልፈዋል። ትልቁ ነገር እሱ ነው እና እንደ ቀድሞ ቼልሲ ተጫዋች ጋሪ ካይል ሀሳብ ከሆነ የማይክል አርቴታ ስራ በጣም ሊደነቅ ይገባል። ያው ማይክል አርቴታ ላይ በእርግጥ ማንም ሰው ጥያቄ የሚያነሳው አርሰናልን ቀይሮታል አልቀየረውም? ጉዳይ ላይ አደር ለምንም ጥርጥር የለውም። አርሰናልን በብዙ መንገድ ቀይሮ አላሻሽሏል። ዋንጫውን መቼ ያመጣል የሚል ጥያቄ ብቻ ነው አሁን በአርሰናል ደጋፊዎችና ና በበርካቶች ዘንድ ጥያቄ ያለውና በቀጣይ እንግዲህ ይህንን ጥያቄ መቼ መልሳል የሚለው ደግሞ የአርሰናል ደጋፊዎችም ዋነኛ ጥያቄ ነው። የአይሳክን ጉዳይ በተመለከተ አርሰናል አሁንም እዚህ ዝውውር ውስጥ አለ። ያው የሊቨርፑል ጉዳይ አሁን ሊቨርፑሎች አንድ እርምጃ ተራምደዋል። የቅርብ ሰዎቹን አናግረዋል። ሊቨርፑልም የኢሳክ ዋነኛ ፈላጊ ነው። የኢሳክ ፍላጎት ግን ወዴት ያመራል የሚለው በቀጣይ ክረምት ላይ ወሳኙ ነገር ነው እየተባለ ነው። ሊቨርፑልን ወይስ አርሰናልን? እንግዲህ ማይክል አርቴታ እንደለመዱት ላብነት ያክል ዴክላን ራይስን ከዌስትሀም ዩናይትድ ሲያመጡ ሲቲ ሁሉን ነገር ጨርሶ ነበረ። በደሞዝም በገንዘብም ዝውውር ከአርሰናል የተሻለ ነበረ። ዋናው ነገር የተሰራው አሰልጣኝ ማይክል አርቴታ ዴክላንድ ራይሰን አሳመኑት፣ አመጡት። አሁንስ ኢሳክን አሳምኖ ማምጣት ስራ ላይ ከገንዘቡ በተጨማሪ ትልቁ ስራ ይሆናል ተብሎ ይጠበቃል። እንደሚታውቀው ኢሳክ ከልጅነቱ ጀምሮ ሲያደንቆ ያደገው 14 ቁጥር ለባሹን ቴሪ ዳንኤል ሆነሪን ነው። ባርሰና ለመለያ ነው። የሆነሪ ደግሞ የተጫወተው አብዛኛውን ጊዜው ምናልባት ይህን አጋጣሚ አርሰናሎች ሊጠቀሙበት ይችሉ ይሆን? ቴሪ ዳንኤል ሆነሬስ በዚህ ረገድ አርሰናል ያግዝ የሆነ በቀጣይ የሚጠበቀው ነው። ሼሽኮም እንዳለ ነው። በነገራችን ለውድ ቤተሰቦቻችን ክሪስ ዋይለርም ይህን አረጋግጧል። ሼሽኮም በአርሰናል በኩል ዋነኛው ተፈላጊ ሆኖ ይቀጥላል ብሏል። ኤያን ራይት ደግሞ እንዴትም ብሎ አርሰናል ኢሳክን ቢያስፈርም የምንፈልገውን ነገር በሙሉ እናገኛለን ብሏል። ኢያን ራይት እንደሚታወቀው ቀንደኛ የአርሰናል ደጋፊነቱ ከሌሎች አብረው ሌሎች ለአርሰናል ከተጫወቱ ተጫዋቾች የበለጠ ነውና ኢያን ራይት በቃ ማየት የምፈልገው የፊት መስመር አጥቂ ይስሐክ ነውና እንዴትም ብሎ አርሰናል ይህን ተጫዋች ማምጣት አለበት ብሏል። እዚያው ካሉ ተጫዋቾች አንጻር አብዛኞቹ ለማይክል አርቴታ ቃል የገቡና ያራዘሙም አሉ። ለአብነት ያክል ዋኔሬስኬሊ፣ ሻሊባ፣ ማጋሌሽ፣ ቤንዋይት፣ ማርቲኔሊ ቆሙ ኳሶ አሰልጣኛቸው ኒኮላስ ጆቬርን ጨምሮ የአሰልጣኝ ስታፍ አባላት ከአርሰናል ጋር ተጨማሪ ዓመታት ለማሳለፍ ከአርቴታ ጋርም ስምምነት አላቸው ነው የተባለው። ማይክል አርቴታም ውስጥ ያሉ ተጫዋቾችን የማሳመኑን ስራ አጥብቀው እንደሰሩ ነው የተዘገበው። አርሰናል በጨዋታ ላይ ሁለት ጎል ከተቆጠረበትም ረዘም ያለ ጊዜ ሆኗል። ወደ 470 ቀናት ሞልተዋል። አርሰናል በጨዋታ ሁለት ግብ ከተቆጠረበት የሳሊባና የማጋሌሽ ጥምረት ዘንድሮ ልዩ ነው። በእርግጥ ይህንን ጥምረታቸውን ነው ማይክል አርቴታም ለሪያል ማድሪድ ዋስትናለን ሲሉት የነበረው እናነሰዋለን። ጃኮብ ኪዮርም በቀጣይ የአርሰናል ቆይታውን በተመለከተ በቀጣይ ቀናት ውይይቶች እንደሚደረጉ ተረጋግጧል። ባለፈው ክረምት ከፕሪምየር ሊግ እና ከአውሮፓ የቀረቡ ጥያቄዎች ነበሩ። አርሰናል ተገቢ ዋጋ ከቀረበለት ኪዮር ለመልቀቅ ፈቃደኛ እንደነበረ ይታወቃል። አሁንም ለመልቀቅ ዝግጁ ነው። በቀጣይ ቀናት ግን ከአርሰናል ሰዎችና ከተጫዋች ወኪል ጋር የሚደረግ ድርድር እንዳለ ነው እየተዘገበ የሚገኘው። ዊሊያም ሳሊባ አሁን ባለፉት ሶስት የፕሪምየር ሊግ ጨዋታዎች ላይ ባደረጋቸው የአየር ላይ ግንኙነቶች መቶ ፐርሰንት አሸንፏል። ከኖቲንግሃም ፎረስ ስድስቱም ስድስቱን አሸንፏል። ከማንቸስተር ዩናይትድ ከአምስት አምስቱን፣ ከቼልሲ ሶስት ሶስቱንም የአየር ላይ ፍልሚያዎች አሸንፏል። በማድሪድ በጥብቅ የሚፈለገው ተጫዋች እንደሆነ ይታወቃል። ግን ይሸጡታል ተብሎ አይጠበቅም። በአርሰናል በኩል ግን መግቢያችን ላይ እንደ ጥያቄ አንስተን ነበር። እንድገመው የአርሰናል ደጋፊዎች በማህበራዊ ትስስር ገጽ ላይ ካዞሩት ሀሳብ ነው። አሁን ሊቨርፑል ካለበት ወቅታዊ አቋም አንጻር ነጥቡ መስፋቱ እንጂ ሊቨርፑል ነጥብ ሊጥል ይችል ነበር። ምናልባት የዘንድሮን ዋንጫ ካላነሳን የተፈጠረው የነጥብ ልዩነት ነበረ፣ ይሄ መጥፎ አጋጣሚ ያሉት ነው። ግን የነጥብ ልዩነቱ ምናልባት አሁን 12 ነው በግማሽ እንኳን ቀንሶ ስድስት ቢሆን ከሊቨርፑል ዋንጫውን መንጠቅ ይቻላለ ወይ በአሁኑ ሰዓት ሊቨርፑል በዛ ላይ በቁጭት ላይ ነው ያለው ሻምፒዮንስ ሊግን አቷል ካራባው ካፕን አቷልና በዚህ ቁጭት ውስጥ ሆኖ እንዲያው ነጥቡ በግማሽስ ቢቀንስ ሊገኝ ይችል ነበረው ይህ ዋንጫ አርሰናል አጋሩን ከማንቸስተር ዩናይትድ ጋር በተያዘ ተጫዋቾች ጥሪ እየደረሳቸው ይገኛሉ አርጀንቲና ላሉባት የሀገራት ጨዋታ ስብስቧን ይፋ ስታደርግ ከማንቸስተር ዩናይትድ አሌሃንድሮ ጋር ናቸው ጥሪ ሳይደረግለት ቀርቷል ምናልባት በማንቸስተር ዩናይትድ ዘንድ ይሄ ተጫዋቹን ሊያበሳጭው ይችላል። ለዩናይትድ ውያን ግን ይሄ መልካም የሚባል ዜና ነው። አሁን ማንቸስተር ዩናይትድ ውስጥ ቁልፍ ከሚባሉ ተጫዋቾች አንደኛው አሌሃንድሮ ጋርናቾ ነው። ስለዚህ ቢያንስ ቢያንስ ጉዳት እንደማያስተናግድ መቶ ቶ ፐርሰንት እርግጠኛ ናቸው። ያው የካሪንግተን ነገር ሰሞኑን አስጨናቂ ሆኗል። ዲያሎ ቶቢ ኮይለር እነ ማኖዌል ጓርቴን በአንድ ትሬኒንግ የጎዳ የትሬኒንግ ማዕከል ነበር፣ ሰሞኑን በእርግጥ እነ ኦማር ቤራዳ በጣም በዘመናዊ መንገድ እየሰራ ነው ነው ማለታቸው ይታወሳል። ማንችስተር ዩናይትዶች ሀሳባቸው ለቼልሲ ግልጽ አድርገዋል። ይሄም ጀይደን ሳንቾን መልሶም የማምጣት ምንም አይነት ፍላጎት እንደሌላቸውና በዛው የተስማሙበትን ስምምት ብቻ ለመፈጸም በዩናይትድ በኩል ፍላጎት እንዳለ ግልጽ አድርገዋል። ስለዚህ ዩናይትዶች ጀደን ሳንቾ ወደ ቡድኑ አምጥቶ የማጫወት ምንም አይነት ፍላጎት እንደሌላቸው ተረጋግጧል። ፖርቹጋል ላይ የማንቸስተር ዩናይትድ ኮኮብ ብሩኖ ፈርናንዴዝ ባለፉት ሶስት ጨዋታ አምስት ግብ አስቆጠረ። ሁለት ለግብ የሚሆኑ ኳሶችን አመሻሽ ተቀበለ። ሁለት ጊዜ ጨዋታ ኮኮብ ተባለም። ባለፉት ሶስት ጨዋታ ሰባተኛ የግብ አስተዋጽኦ ላይ ደረሰ። ላብነት ያክል በኤቨርተን ጨዋታ ግብ አስቆጠረ። ኤፕሲሽ ላይ አሲስት። ከዛ ቀጥሎ የገጠሙት ፉልሃምን ነው ግብ አስቆጠረ። በሪያል ሶሴዳድ የመጀመሪያ ጨዋታ ላይ አንድ ለአንድ በተጠናቀቀው ማለት ነው ሪያል አሬና ላይ ሄደው በገጠሙበት ጨዋታ ሪያል አሬና ላይ ምንም ግብ አልተሳትፈም። ከዛ አርሰናል ላይ አንድ ግብ አስቆጠረባቸው በቅጣት ምት። ከዛ ሪያል ሶሴዳድን በመልሱ ጨዋታ ኦልትራፎርድ ላይ ሃትሪክ፣ ሌስተር ሲቲ ላይ አንድ ግብ ሁለት አሲስት አደረገና እጅግ በጣም የተለየ ቁጥር ነው ያለው። የመጨረሾቹን ወደ ሰባት የሚጠጉ ጨዋታዎች እንኳን ነጥለን ብንመለከትና በእነህ ሰባት ጨዋታዎች ላይ ራሱ ሰባት ግብና ሶስት አሲስት አለው። አም የተለየ ነው የብሩኖ ፈርናንዴዝ ሰሞኑ ቁጥሮች። በእርግጥ በተደጋጋሚ የብሩኖ ፈርናንዴዝን ቁጥሮች ነጥለን ከፋፍለን ብናያቸው ዝንድሮ ለዩናይትድ ሁለተ በዛ ነው። በዛ ላይ ደግሞ ዩናይትድ ቤት የአካዳሚ ተጫዋቾች እድል የማግኘት ነገር እንደቀጠለ ነው። ለአብነት ያከል በሌስተር ሲቲ ጨዋታ ላይ ሃሪ አማስ፣ ሳይደን ኤቨን፣ ቶቢ ኮይለር፣ ቾድ ኦቢ፣ አሌሃንድሮ ጋር ናቸው። እነኚህ በሙሉ የቾዶቢ ነው እንግዲህ በትልቁ ሊጠቀስ የሚችሉ የቾዶቢ እና የአይደን ሄቨን የአርሰናል አካዳሚ ውጤት ናቸው። ከዛ ውጭ ግን ጋርናቸው ቶቢ ኮይለርና እና ሀማስ የዩናይትድ የአካዳሚ ውጤት ናቸው። እንደገናም የአርሰናል የአካዳሚ ውጤት የሆኑትንም ዩናይትድ ለአካዳሚ ያመጣቸውን ቾዶቢ፣ እንዲሁም ለዋናው ቡድን ያመጣው የ18 ዓመቱ ሄቨን በቡድን ውስጥ በደንብ እየሰሩ ይገኛሉ እና የዩናይትድ አካዳሚ በደንብ የተነቃቃ ይመስላል። ሩበን አሞሪም ዋነኛ ዕቅዳችን አካዳሚው ለዋናው ቡድን ተጫዎችን እንዲያፈራ ማድረግ ነው ማለታቸው ይታወቃልና፣ በዚህም መሰረት ማንቸስተር ዩናይትድ በአካዳሚ ተጫዋቾች በብዙ እየተጠቀመ ይገኛል። በቀጣይ ክረምት ላይ ማንቸስተር ዩናይትድ ቤት ግን በርከት ያሉ ሽያጮች እንደተጠበቁ ሲሆን ሰሞኑን አሞሪም ራሳቸው ራክሊፍም ገንዘብ ለማግኘት ብለን የአካዳሚ ተጫዋች አንሸጥም ብለዋል። ዩናይትድ ክዋክብትን ወይም ቡድኑን በረጅም ጊዜ የሚያሳድጉ ተጫዎች ለማምጣት የነ ካዘሚሮ ኤሪክሰን ሽያጭ ብቻ በቂ ሊሆን ይችላል ወይ? በቀጣይ የሚጠበቅ ነው። ለማንኛውም በማንቸስተር ዩናይትድ ቤት ግን የአካዳሚ ተጫዋቾች ከጊዜ ጊዜ ለዋናው ቡድን ቁልፍ ተጫዋች እየሆኑ ነው። ቃል ስፖርቶች ነን ከሀገር ቤት እስከ ባህር ማዶ የተመራረጡ መረጃዎችን ማለዳ አንድ ሰዓት፣ ምሽት ሁለት ሰዓት ወደ እናንተ እናደርሳለን። ከወደዳችሁት ላይክ አድርጉን። ሀሳብ አስተያየታችሁን ስለምታጋሩን ከልብ እናመሰግናለን። ቃል ስፖርት ዩቲዩብ ቻናላችንን ከወደዳችሁ ሰብስክራይብ አድርጋችሁ የደውል መለከቷን መጫን እንዳይረሳ አጫጭር ስፖርታዊ መረጃዎቻችን ግን ፍጻሜያቸው እዚህ ጋር ይሁን። ሰናይ ጊዜ